እና አድናቂሽ ነኝ የራት ልጋብዝሽ። ተመችቶኛል ዛሬ ማለት ነው። የሚገድ ፕራንክ ማለት ይሄ ነው። በቃ ኦርጅናል ፕራንክ እንዲህ። በቃ ሰው ማያገረጣ ምንም አይል ደስ የሚል ፕራንክ ወላ ሰላም ጤና ይስጥልን። ውድና የተከበራችሁ የቻናላችን ቤተሰቦች እንዴት አላችሁ? እንዴት ናችሁ? አለው ደህና ነኝ እግዚአብሔር ይመስገን፣ ሁሉ ሰላም ነው። ሁሉ አሽወይና ነው ወይኒጋ እናንተ ጋር እንዴት ናችሁ? ደህና ናችሁ እህቶች? እየበረታችሁ ነው? ስራ እንዴት ነው? ስራ እንግዲህ ቢዚ አድርጎናል። ያው ጠፍተናል በቃ በጣም ማለት አዳዲስ አይዲያዎች እየመጡ እያየናቸው ዝም እያልን እያለፍናቸው ነው፣ ግን በዋና በዋናው ከች እያልን እንግዲህ ይሄ ወር እስኪያልቅ ረመዳን እስኪያልቅ አለን ማለት ነው። ውድ ቤተሰቦቻችን እንግዲህ ሃይሚና ብሩኬ ዛሬ፣ ኦ ማይ ጋድ! ቢት አስተካክፍሽ ወዲ ትልሻሉ ሃይሚዬ ማለት ነው። ሃይሚ እንግዲህ ዛሬ ማለት ነው ለመጀመሪያ ጊዜ በብሩክ ሪላክስ የሚያደርግ ፕራንክ፣ በመጀመሪያ ፍቅር ሰጥቷት፣ አውዛዝቷት፣ ምናምን ለምኗት፣ ተለማምጧት፣ ደባብሷት በቃ አባብሎ አባብሎ ፍቅር አባብሎ ፍቅር ነው የሚባለው፣ አባብሎ ፕራንክ አባብሎ ፕራንክ የሚባል ለመጀመሪያ ጊዜ ብሩክ ጋር ዛሬ ያየሁት ማለት ነው። ኦ ማይ ጋድ በጣም ደስ የሚል ቆይታ ነበረ። ፕራንክ እንደዚህ ነው። ኧረ ሰዓት እንዲህ እንዲህ ጤና የሚደፋ ፕራንክ እያደረገች ሃይሜ እንዲህ ጤናችን ተደፋ። ኮኛ እራሱ ማለት ነው። በስንቱ እንቃጠል። እዚህ ጋር የሃይሚ ኦዲት ለምን ትናገሯታላችሁ፣ ለምን ትናገራላችሁ ይላሉ። እንዴ እና ታዲያ ካልተናገርናት ታዲያ እሷ ምን ለምንድነው ቪዲዮውን ምንሰራለን? ለእኛ ብላ አይደል እንዴ? እንዴ፣ እንድንናገር እንድንዝናናበት፣ ሀሳባችን እንድንሰጥበት ነው ፕራንክ የምታደርገው አይደል እንዴ እንደገና ደግሞ ፕራንክ ብሩኬን አታርጊው ብለን ላልናት ደግሞ ፕራንክ አታርጊ አይደለም። በቃ 24 ሰዓት አይሁን፣ አንድ ሳምንት አይሁን። በቃ እንደዚህ ልክ እንደ ብሩኬ አይነት ፕራንክ በቃ እንደ ብሩኬ መግቢያውን ሳትናገሪ ምናምን ድብን ያለ ፕራንክ ማድረግ ትችያለሽ፣ መብትሽ ነው። ግን ይሄ ሁለት ቀን ሶስት ቀን የሚፈጅ ፕራንክ እኛንም አንደኛ በቃ በዚህ ጾም ኃጢያት እያስገባሽ ነው። ሳንፈልግ ሰዎች እንዲናገሩ እያደረጉን መጥፎ ነገር ነው። አልናገርም ለምን ብዬ ባየሁት በቪዲዮ ላይ ግን ያየሁትን ነገር እናገራለሁ። በቃ እናገራለሁ። ሁልጊዜም ሃይሚ ጥፋተኛ ናት። ሁልጊዜ አሁን የትኬቷ ነገር አሳስቧታል። በራሴ ቆርጬ መጣለሁ። ትዳስ አራት ችግር የለውም። ኦዲየንስ የቆርጡ ድርሻ እንዲህ አንቺ ብቻ ፈታ በይ ፈታ በይ አ ብሩኬት ሄዶ ነው ደግሞ ኦዲንስ የሚቆርጠው ብሩኬት ሲጀመር ሊያጨልላት ፈልጎ ነው እንጂ ትኬት አይቆርጥም። ሲጀመር እንዴት ነው ትኬት እንትን የሚለው ትኬቱን የሚቀደው እንዴት ብሎ ነው? አይቀድም ሲጀመር ማለት ነው። ግን ያጨልላታል። ዛሬ መጀመሪያው ነው ይሄ እግር እግር ነው። የሱፕራንክ ፕራንክ የሚለው ታውቃላችሁ። ቤተሰብ ተይ ብሏታል፣ እያስጠነቀቃት ነው ደግሞ ሱፕራንክ የሚያደርጋት ማለት ነው። እና ያው ዛሬ ጅማሪ ነው አለ፣ ይቀጥላል። ብዙ ጊዜ እነሱ የሚሰሩትን ነገር ለምን ትናገሪ ያለሽ እኔ እናታቸው ነኝ፣ እከታተላቸዋለሁ፣ ወዳቸዋለሁ ምናምን ያልሽኝ እናት ነሽ አለች። እናታቸው ነች ብላኛለች እንግዲህ አይ ዶንት ኖ አላውቅም ሜቢ እንደው አላየኋትም በኮመንት ነው ያየኋት እና እናትን ብትሆኚ እኛ የሰጠነው አስተያየት ነው አስተያየቱን ደሞ ከወደድሽ ታያዋለሽ ካልወደድሽ ደሞ ዲስላይክ እያረግሽ ማለፍ መብትሽ ነው እዚህ ጋር ምንም እንትን የሚል ነገር የለም ሀሳብ አስተያየት ማንም ሰው ነው የሚሰጠው ነው ብቻ አይደለሁም እና ዛሬ ማለት ነው እንደ ብሩክ አይነት ፕራንክ እንድሰራ ሀያ ሚ አንድ ራሷን ያስተምራታል በቃ 24 ሰዓት ፕራንክ ሰልችቶናል አለቀ ሃያ አራት ሰአት ፕራንክ ሲጀመር ሃይሚ ጋ ነው ያለው። ሌላ ቦታ የለም። የትም ቦታ ማንም ሰው ሃያ አራት ሰአት ፕራንክ አያደርግም፣ ድራማ ካልሆነ በስተቀር ማለት ነው። እሱ ደግሞ ድራማ ደግሞ እየተነገሩ ነው የሚሰሩት። ሶ ፕራንክ እንደዚህ ነው። በቃ አንድ ቪዲዮ ለምን ሰማይ የሚያሰቀል ፕራንክ አይሆንም? ለአንድ ቀን መስራት ትችያለሽ፣ ሃይሚዬ ማለት ነው። ብዙ ጊዜ ምን አይነት አይዲያ ይዤላችሁ ልምጣ ያለች ነው። አይዲያ የለኝም ከፕራንክ ውጭ ብላለች እና፣ የፕራንክ አምባሳደር እንደሆነች ያው የታወቀ ነው። እሷ የፕራንክ አምባሳደር እንደሆነች የታወቀ ነው። እሷ ሁሉንም ነገር ታውቃለች ብለን ግን ዝም ስንል ደግሞ አንዳንዴ በጣም መረን የባሰ ብዙ መንገድ ትጓዛለች ማለት ነው ከዛ ከዛ አንጻር ያለውን ነገር ነው እኛ የምንናገረው። እና ብዙዎቻችሁ ብሩኬ ሀሳብ ይዟችኋል፣ ሀይሚን ትኬቷን ይቀድባታል። እንደገናም ደግሞ እሱ ከመጣ እሷ እንዴት ብላ ታገኘዋለች ምናምን። ኧረ ይሄን ያህል መስመር አይጓዝም ብሩኬ፣ ሲጀመር ይሄን ያህል መስመር አይጓዝም። እሱ እየቀለደባት ነው። እንደዚህ እሚላት ስላናደደችው ነው ስላናደደችው፣ ሊያናድዳት ነው እንጂ ሌላ ነገር አይደለም። አላያችሁትም ዛሬ አስከው በጣም ነው የሚሳሳለት፣ በጣም ነው የሚወዳት። እናንተ አታቆም እንጂ ማለት ነው። ዝም ብላችሁ ሌላ ወሬ ታወራላችሁ። እናንተ አንቺ እንደዚህ ነሽ፣ አንቺ እንደዚህ። የእነሱ ምርጫ ውስጥ አይደለም። ሃይሚም ከሱ ውጭ እንደማትፈልግ ሁልሽም ታውቂያለሽ። ብሩኬም ከሷ ሌላ ማን ምንም እንደማይፈልግ ታውቃላችሁ። ግን እናንተ ብሩኬን ለሚወዱ ሴቶች ምን አይነት አመለካከት ነው ያላቸው የሃይ አድናቂዎች ማለት ነው ምን አይነት አመለካከት አላችሁ መሰላችሁ ዛሬማ አንዷ ከፈለሽ ብሩኬን አዝለሽ ዙሪ ብችለውማ ብችለው አዝየው ዞር ነበር ግን የተገናኝተን ምን ችግር አለው ወንድሜ ነው ያላዘልኩ ማን አዝላለሁ ታዲያ ምን ችግር አለው? ምንም ችግር የለውም? እንዴ ደግሞ ወይኔ እናቱ ትሆኛለሽ እንዴ እሱን ያህል ጎረምሳ ወልጄ ካደረስኩ ተመስገን ነበራ? ተመስገን ነበር ግን መቼ አልታደልኩም አላደረኩትም። እና አንዳንድ አንዳንዶቻችሁ ማለት ነው እየተናደዳችሁ ባልሆነ እንደዛ ኮመንት የምትጽፉልኝ ማለት ነው። እና ማለት ነው እኔ የሁሉ መስዋዕትነት የምከፍለው ከእነሱ ጋር አብሬ ሆኜ መስዋዕትነት ልበል፣ እኔም እንጂ እንዴ፣ እየተሰደብኩ ባለፈው። ብቻ የተዘቀዘቅኩት ቪዲዮ እስካሁን ድረስ ይንሸራተታል። ግን ምንም አይመስለኝም እኔ ለምን በቡቡ የተዘቀዘቅኩት ምንም ምንም ቆረጥም አላደረገኝም ማለት ነው። እና እኛ ሁል ጊዜ አንድነታቸውን ስለምንፈልግ ነው። ሃይሚ ትክክል አይደለሽም፣ እንደዚህ አታድርጊ፣ እንደዚህ አትሁኝ የምንለው ሃይሚ እንድትስተካከል ስለምንፈልግ ብቻ ነው። እንዳይለያዩ ስለምንፈልግ ብቻ ነው። ብዙ ጊዜ የሱ ውሳኔ አሁን አሁን ላይ በጣም ያስፈራል። በፊት እንኳን ችግር የለውም በጣም ይታገሳል፣ ዝም ነው የሚለው፣ ይሁን ብሎ ነው የሚያልፈው። በፊት አሁን ላይ ግን በቃ የሆነ ነገር ተስፋ ያቆረጠ ያቆረጠ ያቆረጠ ነው መስለው። የሆነ ነገር ሲመጣ ቶሎ ወስናል። የሆነ ነገር ሲሆን እንደዚህ ነው። ይሄ ነገር ደግሞ ከምን የመጣ መሰላችሁ? በጣም ሰውን ወዳችሁት እስከ ጥግ አምናችሁት አምናችሁት በቃ የሆነ ሰዓት ላይ እናንተ በዛ ቦታ ውስጥ ሆናችሁ የምትወስኑት ውሳኔ ያስጠላል። ለፍቅር ቦታ ይቀንሳል። ለዛ ነው ብሩኬ ሀይሚ ማጣት የለበትም፣ ሀይሚ ብሩኬ ማጣት የለባትም። እንደዛ ብለን ስለምናስብ ግዴታ ሀይሚን ማስተካከል ነው ያለብን ብዬ ስለማምን ነው ቪዲዮ ምሰራው ማለት ነው። ለምን አንድ ነገር ከሆነ በኋላ ተጸጽቶ መለመን ምን ያስፈልጋል? ተጸጽቶ መለመን ከወዲሁ ነው መጠንቀቅ ያለብን እና እንደውም ኢንስታግራም ላይ ምን አለ ብሩኬ የሆነ ቂጣ እየበላ መቶ ሞራ ወሰደበትና ባል ያለህን ነገር ካልተጠቀምክበት ስትነጠቅ ትጸጸታለክ ብሏል እና ይሄ ነገር ለሀይሚ ነው። እሷ ደግሞ ማለት ነው አንድ እንዳንድ ስራዋን ብቻ ነው እያየች ያለችው፣ በቃ ስራውን ነው እያየች ያለችው እንጂ ሌላው ምንም እየታያት አይደለም። በሌላው መንገድ ማለት ነው እንደምታዩት ብሩክና ሀይሚ ይዋደዳሉ፣ በጣም ይዋደዳሉ። ግን ጸባያቸው በቃ ሀምሳ ከሰላሳ ፐርሰንት ነው እየተገናኙ ያሉት። እንደምታዩት ከሆነ በጣም በቃ እንደሚፋቀሩት ያክል ጸባያቸው ግልብጥና ግልብጥ ነው ጸባያቸው የሁለቱም። ብሩክ በሌላ መንገድ ነው የሚሄደው፣ ሀይሚ በሌላ መንገድ ነው የምትሄደው። የሚዋደር ሰው ደግሞ ማለት ነው ምንም ቢሆን ምን ትንሽ መንገዱ የሚስት የሆነ መንገድ ላይ አንድ የሚያደርጋቸው ነገር ይመጣል። እነሱ ጋር ግን አይመጣም፣ እና በጣም ከባድ ነው። ዛሬ መግቢያ ላይ እንደተናገረው ብሩኬ ያው ብዙ ጊዜ የሚያስጨንቃቸው ሰው እንዳለ ግን ያንን ነገር እናንተ ሁለታችሁ አንድ ላይ ሆናችሁ ነው መጋፈጥና ማለፍ ያለባችሁ። ማንም የፈለገውን ቢያወራ ምንም አይመለከተውም። አሁን እስከ ዛሬ ድረስ ሀይሚ ማለት ነው፣ አሁን እንግዲህ ከብሩክ ጋር አንድ ዓመት ሆናት። ብሩክ ሲያዘንጣት ሲያስከብራት፣ ክብሯን ጠብቆ ይዟት ስላለ በጣም ሀይሚ ሀይሚን ፈላጊ በዛ። ለምንድን ነው ጥሩ ነገር ስታዩ አይናችሁ ቦክ ብሎ የሚበራው? ለምን መጥፎ የሆነ ነገር ይዛችሁት ጥሩ ለማድረግ ለምን አልሞከራችሁም? እስከ ዛሬ ድረስ የኔ ጥያቄ ነው። ሀይሚ እንግዲህ ለረጅም ዓመቷ ነው እንግዲህ ዩቱበር ሆና ከወንድሞቿ ጋር ስትሰራ የነበረው፣ ግን በዛን ሰዓት የቤት ልጅ ነበረች። እንዳሁን ወጣ ወጣ አትልም እንዳሁን እና እንደዛ እንዳሁን አይደለችም በነገራችን ላይ ማለት ነው። አሁን ያው በራሷ ነው የምትኖረው፣ ራሷን ራሷ ነች የምታዘው። የዛን ሰዓት ያው የቤተሰብ ጫናም ስላለባት ጸጉሯን እንኳን በሳምንት አንዴ በወር አንዴ ነበር የምትሰራው። በዛን ሰዓት ትዝ ይለኛ አስታውሳለሁ። ግን ሁሉ ጊዜ ስታይዘው በጣም ነበር የሚያምረው አሁን ግን አዲስ አበባ ከመጣች ጸጉሯ እየተተኮሰችው ምናምን ምናምን እያደረገችው በጣም ቀነሰ ምናምን ብዙ ነበር በፊት እንዲያውም አብርሽ ለአብርሽ የሆነ ግጥም ስትገጥም የተተኮሰችው ታኩስ እስካሁን ከፊቴ አይጠፋም በጣም ነው የሚያምረው ጸጉሯ ነበረ እና አሁን አዲስ አበባ ስትመጣ በቃ ያው በራሳችሁ ስትሆኑ ሁሉን ነገር ተቆጣጣሪ እንትን ሲላችሁ ማለት ነው ያው ብዙ ነገር ታደረጋላችሁ ና አሁን ላይ ጸጉሯ በጣም ቀነሰ። እንደዚህ አልነበረም። ቢሃይ ምን ጸጉር ዞር እያላችሁ እዩት፣ ከአብርሽ ጋር የሰራችሁ ቪዲዮ ምናምን አለ እና ብዙ ጊዜ በራሳችሁ ስትሆኑ ጸባያችሁም ይቀየራል፣ ሁሉ ነገር አመለካከታችሁም ይቀየራል። ሲቀየር ደግሞ ለእናንተ አይታወቃችሁም። በዙሪያቸው ያሉ ሰዎች ደግሞ እንደዚህ ቢናገሯችሁ ምንም ምንም ኖርማል እኮ ነው ይሄ ሰው የሰው ልጅ መምከር፣ ይሄ ነገር ጥሩ አይደለም እንዲህ አታርጊብን ማለት መጥፎ ነገር ማለት አይደለም። ይህን የዚህ ናክል ከሀይሚ ምን ችግር አለብሽ ምን ችግር አለብሽ ብላችሁ የምጠይቁኝ ሰዎች ራሳችሁን ጠይቁ መጀመሪያ ማለት ነው እኔ ከሀይሚ ምንም ችግር የለብኝም ሲጀመር ማለት ነው የሚፈለግና የሚወደድ ሰው ነው ስሙ የሚነሳው ሁሉ ነገር የሚነሳው ባልፈልጋት ባልወዳት ለምን አነሳሳለሁ ለምን አነሳሳለሁ ስለዚህ ጸባይዋ ተስተካክሎ የድሮዋ ሀይሚ መታ ያለውን ነገር ከብሩኬ ጋር ተስተካክላ መስመር ይዘው አብሮ እንዲቀጥሉልን ስለምንፈልግ ነው። ስለመለያየት የሚባለውን ነገር ስለማንፈልግ ነው። የሆነ ነገር ሲፈጠር እንደማይለያዩ በተስፋ ማወራ ወሬ በቃ ምንም ነገር እንደማይፈጠር በተስፋ ነው ሁል ጊዜ የማወራው። በጣም ደስ እያለኝ ነው የምሰራው፣ ቪዲዮ የምሰራው ነገር ደግሞ እያንዳንዷ ነገር ውሸት ሆን አታውቅም። ሁሉ አም ፍጻሜው ያምራል። ዱባይ ወጥቶ ራሱ ብሩኬ ብዙ ነገር ብያችሁ ነበር፣ እሱም ራሱ ይስተካከላል። እሱም አሁን በሂደት የምታዩት ነገር ነው ሁሉም ነገር ማለት ነው እና እኔ እያንዳንዷን ነገር በማስረጃ ጅምጭ ነው። ማታም ብያችሁ ነበር፣ ነገ የሆነ ነገር አለ እንዳደነግጡ ብያችሁ ነበር እና ይሄ እንደሚመጣ አውቅ ነበረ ግን መናገር አልፈለኩም። አይዲያ ማበላሸት ነው የሚሆነው እና ብዙዎቻችሁ ተናደዳችሁብኝ። እኔ ግን የሚመጣውን ነገር ስለማቅ ነው ገባችሁ። እና ባጭር ተቋጨ። በጣም ደስ ይላል። ቡራችን እንደዚህ ነው ለእኛ ለእህቶቹ ያስብልናል። ሀይሚ ደግሞ ለእኛ ለእህቶቹ አታስብልንም። በቃ ፕራንኳን ብቻ ነው የምታየው። ይሄ ግልጽና ግልጽ ነው። ምንም ማድረግ አይቻልም። እና ሀይሚዬ እንደዚህ አይነት ፕራንክ ሀያ አራት ሰአት የማይሆን ፕራንክ ልመጂ አንደኛ ላንቺም ጥሩ ነው በቃ ስታስቢ አሁን በዛ መሀል ብሩኬ ጥሎ ሲሄድ ማሰብሽ አይቀርም እኮ ቁጭ ብለሽ ካላወራሽ ምን ካላለሽ፣ በዛን ሰዓት እንቅልፍ አይዝሽም። በዛ እንቅልፍ በማይዝሽ ሰዓት ትከሻለሽ፣ ትጠቁሪያለሽ። ሰው እንደዚህ አይጨምርም በቃ ለምን እንደዚህ ታስቢያለሽ? በቃ እንደዚህ ሀያ ደቂቃም ሰላሳ ደቂቃም ፕራንክ አድርገሽ ግልግል። ከዛ ለነገ ደግሞ ሌላ አይዲያ ማሰብ ብዬ ዞርሽ። አሁን ፕራንክ ማድረግ ትችላለሽ ሀያ አራት ሰአት ሀያ አራት ሰአት ያልሆነ ፕራንክ ማለት ነው። ሀይም እኛ ፕራንክሽን እንወደዋለን ግን ይሄ በቃ አንዴ ብሮኬን ስታሰቃይሁ፣ እኛ ምን ምን እንበል ታዲያ ምን እንሆን? ከነገ ዛሬ ተለያያችሁብን እያልን ሀሳብ እየያዝን ነው እንጂ እኛ እኮ ምንም አይመለከተንም ማለት እንችላለን። ግን መለያየታችሁን አንፈልግም። ደግሞ ጠላቶቻችን የበዛሉ። ትንሽ ክፍተት ሲኖር በዛ በዛ መካከል ተሸንፋችሁ ወድቃችሁ እንዳትቀሩብን ስለምንፈልግ ነው እንጂ እኛ ምሰሩት አይዲያ ሁሉ ነገራችሁን ወደ ነው አምነነው ነው የምንከታተለው ሁሉ ነገር። ግን የሆነ ክፍተት ሲመጣ በዛ መካከል ሰው እንዳይገባ በጣም ጥረት እናደርጋለን። ምክንያቱም ጥፋት ያለበት ሰው ከጥፋቱ ተምሮ እንዲመለስ ነው። እኔ እኔ በበኩል እንደዛ ነው። እኔ የማደርገው ከራሴም ተሞክሮ ያለኝን ነገር ያሳለፍኩትን ነገር የራሴንም ላይፍ አንድ ላይ እንትን ብዬ ነው የምናገረው። በነገራችን ላይ ማለት ነው ስለ ሃይሚ ብቻ ስለተናገርኩ ይሄ ቪዲዮ የሃይሚን የሃይሚን የህይወት ገጽታ ብቻ አይደለም የሚገልጸው እና ብዙ ሰው እንደዚህ ለውሳኔ የሚቸኩል ሰው አለ ብዙ ሰው ማይሆን ነገር ውስጥ ገብሶ የሚጸጸት አለ በዳ የሚዘፈቅ ሰው አለ ይሄን ይህን ያስተምራል ቤተሰብ እና የምንጠብቀው ይሆናል ቡራችን ትኬቱን አይቀድባትም አመሰግናለሁ መልካም ጊዜ የሆነላችሁ ዛሬ ፈታ ነው ያልኩት የምር